በማይረሱ ድፍን 48 ዓመታት እንደ ወንድም እንደ ጓደኛ እንደ ወዳጅ እንደ አባትም ጭምር ሆነው አብረዋት ዘመናትን ተሻግረዋል። በርካታ የደስታም የሐዘን፣ ክፉና ደግ ጊዜያትንም እንዲሁ ለመወጣትም ለማሳለፍ ችሏል። የማይረሱ የፍቅር ዘመናት፣ ደስ የሚያሰኙ የፍቅር ታሪኮችን አብረው ለማጨድ ችሏል። ተወዳጇ አርቲስት ፍቅርተ ጌታሁንና ባለቤቷም ባለፉት ሳምንታት እንደምታስታውሱት አብሮ አደግ ጓደኛዋን ወዳጇን አርቲስት ፍሬ ህይወት ባህሩን በሞት በመነጠቋ ምክንያት ከፍተኛ ሀዘን ተሰምቷት የነበረችበትን ስሜት ስናጋራችሁ ነበር። አሁን ደግሞ እንደገና ሌላ ሀዘን ከበድ ያለ ነገር ገጥሟታል። ፍቅርተም 48 ዓመታት ሙሉ በትዳር አብሯት የቆዩት ባለቤቷን እንዲህ ተነጥቃለች። ምንድን ነው የተፈጠረው? ባለቤቷ ምን አጋጠማቸው? የሞታቸው ምክንያትስ ምንድን ነው? ለዚህ ለሞት የሚያበቃ ነገርስ ተፈጥሮ ነበርን? ሁሉንም በዝርዝር እንነግራችኋለን። ከዚህ በተጨማሪ የፍቅርተ ባለቤት ህይወታቸው ከማለፉ ቀደም ባሉት ጊዜያት ስለ ፍቅርተ የመሰከሩት ምስክርነት እናነሳለን። አለፍ ሲል ደግሞ አሁን በሐዘኑ ምክንያት ፍቅርተም ያለችበትንም ሁኔታ በመረጃ አስደግፈን ወደ እናንተ የምናቀርብ ይሆናል። እንደምናችሁ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 ስለምትከታተሉ እናመሰግናለን። ጌታቸው በላይ መሰናዶቹን እንዲህ አዘጋጅቼ ወደ እናንተ አቀርባለሁ። ከኛ ጋር እንድትሆኑ ጋበዝን።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 ሁለቱ ድንቅ ባለትዳሮች ከመገናኘታቸው በፊት በየራሳቸው የህይወት ፊና ውስጥ የሚጓዙ ነበሩ። በተለይ ፍቅርተ ገናም የልጅነት ደም ግባት ያላት ተወዳጅና ፍልቅልቅ ሳቂታና ተጫዋች ልጅ ነበረች። አሁንም የሳቋና ፈገግታዋ እንዳለ ሆኖ ማለት ነው። ያኔ ታዲያ ገና ወደ 20 ዓመት የምትሸጋገርበት እድሜ ላይ በነበረችበት ጊዜ በምሽት የኮሌጅ ትምህርት ትከታተል ነበረም። ባለቤቷም በዚያው በኮሌጅ ውስጥ ተማሪ ሆነው ለመገናኘት ቻሉ። ባለቤቷ ደነቀ መንግስቱ ተብለው ይጠራሉ። እጅግ ተወዳጅ በአካባቢው ሰው የተመሰከረላቸው ጸባያቸው መልካም የሆነ ለትዳራቸው አሳቢና ድንቅ ሰው እንደነበሩ ያገኘናቸው መረጃዎች ይጠቁማሉ። ታዲያ አቶ ደነቀ በምሽት ወደ ኮሌጁ በሚመላለሱበት ጊዜ ያችን ፍልቅልቋን ወጣት ፍቅርተን ይመለከታሉ። እችንማ በእጄ ማስገባት አለብኝ ብለው የሚችሉትን ሁሉ ማድረግ ጀመሩ። ተዋወቁ። ግንኙነታቸው ቀስ በቀስ እያደገና እየተመነደገ ሄደ። ከትምህርት ቤት ውጭ መገናኘት ጀመሩ። በ35 ሳንቲም የመኮንን ባቅላባ በሚሸጥበት ዘመን እነሱም ፒያሳ ላይ እየዘነጡ ይገባበዙ ነበር። አስከትለው የትዳር አለምን ለመቀላቀል ወሰኑ። ዘመኑ የኢህአፓ ዘመን ነበር ትላለች ፍቅርተ ስትናገር። እንደ ልብ እልልታው ሳይቀልጥ ጭፈራው ሳይደምቅ ሰርጉም በወጉ ሳይደገስ እንዲሁ ፀጥ ባለ መንገድ ተጋብተን አንድ ላይ መኖር ቀጠልን ስትል ነው የምታስታውሰው። በዚያው በተጋቡበት አመት ውስጥ ታዲያ በ1969 ዓ.ም ፍቅርተ በነበራት ኪነ ጥበባዊ ለዛና የኪነጥበብ ተሳትፎና ፍላጎት ምክንያት ወደ ቲያትር ቤት መግባት እንደምትፈልግ የታወቀ ጉዳይ ነበርና የወጣውን ማስታወቂያ ተከትሎም አቶ ደነቀ ፍቅርተን ወስደው አስመዘገቧት በኢትዮጵያ ማዘጋጃ ቤት። ፍቅርተም ከጓደኛ ወለላ ሰፋ ጋር በመሆን ውድድሩን በሚገባ በማጠናቀቅና ጥሩ ውጤት ካመጡት ተወዳዳሪዎች መካከል በመሆን ተቀላቀለች የኪነጥበቡን ጉዞ ማለት ነው። በኪነጥበብ ጉዟ እጅግ ጠንካራ የምትባል ናት። ለካራክተር ምቹ፣ ለተሰጣት ስራ ቁርጠኛ የሆነች ሴት እንደሆነች ይመሰከርላታል። ያኔ በወጣትነት ጊዜዋም ይህንኑ ነበር ስታሳይ ነበረችው። ለዚህ ደግሞ አቶ ደነቀ ትልቁን ድርሻ እንደሚወስዱም ይነገራል። አርቲስት ፍቅርተ ጌታሁንና አቶ ደነቀ መንግስቱ የመጀመሪያ ልጃቸውን የወለዱት ከተጋቡ ከጥቂት ጊዜ በኋላ ነበር። ታዲያም የመጀመሪያ ልጅ ተወልዶ የቲያትር ስራው መቀጠል ነበረበትና ፍቅርተ ወደ ስራዋ ስትሄድ፣ ከኋላ ከጀርባ ሆነው አቶ ደነቀ በሚገባ ልጃቸውን በመንከባከብና ባለቤታቸውንም በማገዝ ይቀጥሉ እንደነበር በተለያዩ ቃለመጠይቆች ላይ ስትመሰክር ሰምተናታል። ባለቤታቸውን ዳሉ ብለው ይጠሯታል። ሕይወቴ ሞገሴ፣ እንኳንም ባለቤት የሆንሽ እንኳንም አገባሁሽ እያሉም ያቆለጳጵሷታል። ባለቤቷም እሷ በምትሠራበት ማዘጋጃ ቤት ውስጥ ባለቤቷም ተቀጥረው በመግባት የጋዜጣ ክፍል ኃላፊ ሆነው አብረው ሰርተዋል። ከዚህም በተጨማሪ በካሜራ ባለሙያነትም እንዳገለገሉ ፍቅርተ በሰይፉ ሾው ስትመሰክር ሰምተናታል። የተለያዩ የቲያትር ስራዎችን ታዲያም በምታቀርብበት ጊዜ አቶ ደነቀ ወደ ፍቅርተ ያመራሉ። በማዘጋጃ ቤት አካባቢ በሚገኙ ምግብ ቤቶች ምሳ ይጋብዟታል። አብረዋት ሲዝናኑ፣ አብረዋት ሲያጫውቱና አእምሮዋንም ሲያፍታቱላት ይቆያሉ። ምክንያቱም ለቲያትሩ የተለየ ድምቀት ሆናም እንድትታይ ይፈልጉ ስለነበር ማለት ነው። ወዲያው እሷ ወደ መድረክ ስታቀናም እሳቸው ደግሞ ከተመልካች ጋር ቁጭ ብለው ቲያትሩን እስከ መጨረሻው ይከታተላሉ። ወደ ቤታቸው ሲመለሱ እዚህ እዚህ ላይ መልካም ነበርሽ፣ እዚህኛው ነገር ላይ ደግሞ ከዚህ የበለጠ ማስተካከል ይኖርብሻል እያሉ አስተያየታቸውንም ይለግሳሉ። እሳቸው የቲያትር ባለሙያ ባይሆኑም እንኳን የታያቸውንና መልካም ነው ብለው ያሰቡትን አስተያየት ግን ከመስጠት ወደ ኋላ አይሉምና እሷ ከሌላው ሁሉ በልጣ እንድታይ እፈልግ ስለነበር ይህንን አደርግ ነበር በማለትም ያስታውሳሉም። የሚያስመሹ የኪነ ጥበብ ስራዎች ሲያጋጥሟት፣ ደግሞ አቶ ደነቀ ቤታቸው ቁጭ ብለው እሷ ካልገባች በስተቀር ምግብ አይቀምሱም ነበር፣ እስከ ሌሊት ድረስ ይጠብቋታል። ነገር ግን በምሽት በምትመላለስበት ጊዜ እጅግ የሚያስጨንቀኝ ነገር ነው ሲሉ ይናገራሉ። ምክንያቱም የሚያጋጥማትን አላውቅምና ያስፈራኝ ነበር። በዚህም የተነሳ በጸሎት ነበር የምቆየው ሲሉ ይናገራሉ። አርቲስት ፍቅርተ ጌታሁን እንደእናትም እንደሚስትም ሆና እኔ ጎልቼ እንደወጣና በስራዬም ውጤታማ እንደሆን ትልቁን ድርሻ ተወጥታለች በማለትም ይናገራሉ። አቶ ደነቀም በተለይ ትምህርቴን እንድማርና የተሻለ ደረጃ ላይ እንድደርስ የሚያደርገችኝ እሷናት ሲሉም ይመሰክሩላታል። አርቲስት ፍቅርተ ጌታሁንና አቶ ደነቀ መንግስቱ በትዳር ህይወታቸው ረጅም ዓመት ካሳለፉና የትዳር ተምሳሌቶች ተብለው ከሚጠሩ አባቶችና እናቶች መካከል ይመደባሉ። በትዳር ህይወታቸው ልጆችን ወልደዋል። አከታትለው የወለዷቸው ወንዶች ልጆችም ሆኑ በመጨረሻ የተወለደችው ሲመል የደነቀን ብትሆን እጅግ ውጤታማና ስነ ምግባር ያላቸው እናት አባታቸውን የሚያከብሩ በታነጸና ደስ በሚያሰኝ መንገድ ያደጉ ልጆችም ናቸው። ለዚህ ደግሞ አቶ ደነቀ የራሳቸው የአባትነት ድርሻ እንዳላቸው ይመሰከርላቸዋል። አቶ ደነቀ ከልጆቻቸውና ከባለቤታቸው ጋር ደስ የሚያሰኝ ግንኙነት አላቸው። እንደ አባት የተረጋጉ መካሪ፣ ደስ የሚያሰኙ ሰው ነበሩ። በእንዲህ በመተሳሰብና በመዋደድ ረጅም ዘመናትን የዘለቀው የትዳር ህይወታቸው በቅርቡ 48ኛ ዓመት የጋብቻ በዓላቸው በድምቀት ተከብሮ ነበር። ከዚያም በማስከተል ደግሞ የፍቅርተ ሰባኛ ዓመት የልደት በዓሏም እንዲሁ በሚያስደንቅ መንገድ ተከብሮ እንደነበር በብዙ ማህበራዊ ሚዲያዎች ላይ ስንመለከተ የቆየን ጉዳይ ነው። ታዲያ የጋብቻ በዓላቸው በሚከበርበት ጊዜም ሆነ የፍቅርተ ሰባኛ ዓመት የልደት በዓል በሚከበርበት ጊዜ አቶ ደነቀ ካባቸውን ለብሰው ከጎኗ ቆመው ስንመለከታቸው ነበር። የልደት በዓል ዝግጅቱ ላይ ደግሞ የፍቅርተም የቅርብ ወዳጅና አብሮ አደግ እንደሆነች የሚጠቀስላት አርቲስት ፍሬ ህይወት ባህሩ ከጎናቸው ሆና አብራ ስትጨፈርና ስትደንስ የደስታቸውም ተካፋይ በመሆን ስታሳልፍ ተመልክተናት ነበር። ከቅርብ ሳምንታት በፊት ታዲያ ፍሬ ህይወት ባህሩ በድንገት ህይወቷ ማለፉም የምናስታውሰው ነው። አሁን ደግሞ እሷን ተከትለው የፍቅርተ ባለቤት አቶ ደነቀ ከዚህ ዓለም በሞት ተለይተዋል። በሞት የተለዩበት ምክንያት ምንድነው? የሚለው የብዙዎቻችን ጥያቄ ነው። የተወዳጇ አርቲስት የፍቅርተ ጌታሁን ባለቤት የሆኑት ጠበቃና የሕግ አማካሪ ደነቀ መንግስቱ በድንገተኛ ህመም ከዚህ ዓለም በሞት ተለይተዋል ይለናል የቴዎድሮስ ተክል አረጋይ ጽሑፍ ታምራት ኃይሉን ጠቅሶም ያቀረበው መረጃው። ስለዚህ የሞታቸው ምክንያት ድንገተኛ የሚባል ህመም ነው ማለት ነው። የፍቅርተ ወዳጅ የሆነችው ፍሬ ህይወት ባህሩም እንዲሁ በድንገት ያለምንም ህመም ሻወር ወስዳ ወደ ጓደኞቿ ልትሄድ እየተዘጋጀችበት ባለችበት ሁኔታ ህይወቷ ማለፉን እናስታውሳለን። አሁንም አቶ ደነቀም ተከትለው ሄዱም። ፍቅርተ ታዲያ ቀደም ሲል ወዳጇን ጓደኛን በእንዲህ ያለ በድንገት አታ ስታለቅስ ከርማ አሁን ደግሞ ባለቤቷን በእንዲህ ያለ ሁኔታ ማጣቷ እጅግ ከባድ የሚባል ነው። ለፍቅርተ ቅርብ የሆኑ ወዳጆቿን በዚህ ሰዓት ያለችበትን ሁኔታ ስንጠይቅ እጅግ ከባድ የሚባል ሐዘን ውስጥ መግባቷን ነግረውናል። የአቶ ደነቀ የቀብር ስነ ስርዓት በዛሬ ዕለት ከቀኑ 8 ሰዓት ላይ ሸጎሌ በሚገኘው ኪዳነ ምህረት ቤተክርስቲያን እንደሚፈጸምም ቀደም ያሉት መረጃዎች ጠቁመው ነበረም። ተወዳጇ አርቲስት ፍቅርተ ጌታ አሁን ከጓደኛዋ ከአርቲስት ወለላ ሰፋ ጋር በመሆን አሁን በዚህ በጥቅምት ወር በሚካሄደው 11ኛው የጉማ ሽልማት ላይ የህይወት ዘመን ተሸላሚ በሚል በኪነ ጥበብ ዘርፍ ባበረከቱት አስተዋጽኦ ሊሸለሙ ከፍተኛ የሆነ ደስታ ተፈጥሮ እንደነበር በብዙዎቻችን ዘንድ ሲመሰከር የቆየ ጉዳይ ነው። የሽልማቱ ጊዜ እየደረሰም የደስታውን ፍሬም የምናይበት ሰዓት ላይ ግን እንዲህ ያለው የሚያሳዝን ነገር መፈጠሩ ለቤተሰቡም ሆነም ለሷ ከባድ የሚባል ነውእና ፈጣሪ ጽናቱን እንዲሰጣት እንዲያበረታት እንለምናለን። የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች በተለያየ ዓለም ጥጎናችሁ ቻናላችንን ተቀዳሚ ምርጫ በማድረግ ከኛ ጋር ቆይታ ስለምታደርጉ እናመሰግናለን። ቻናላችን ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው በዛሬው ዝግጅታችን አርቲስት ፍቅርተ ጌታሁን ያጋጠማትን ከባድ ሀዘን ተከትሎ ባለቤቷ በሞት መለየቱንና በዚህም ምክንያት የወጡ መረጃዎችን አካተን እንዲህ ወደ እናንተ ለማድረስ ሞክረናል አርቲስቷ ባጋጠሟት ተደራራቢ ሀዘኖች ምክንያት ከገጠማት ከባድ ነገር ፈጣሪ እንዲያወጣትና እንዲያጽናናት እንለምናለን ለሞቱትም ነፍሳቸው ባጸደ ገነት እንዲሆን እንዲሁ ጸሎታችን ነው። ጌታቸው በላይ እንዲህ አብሬያችሁ ቆይታ አድርጊያለሁ። በሌሎች መሰናዶዎች እንደገና ተመልሰን እስክንገናኝ መልካም ጊዜ ይሆንላችሁ።